ይህንን ማስረጃ ባጭሩ ላቅርብ እና በእሱ ላይ ሀሳብ ስትነጋገርበት፣ ህዝብ እንግዲህ ኢትዮጵያ ህዝብ ደግሞ የተፈጸመውን ክደት አይቶ መርምሮ ሲያበቃ መፍረድ የኢትዮጵያ ህዝብ ጉዳይ ይሆናል ማለት ነው። አንዳርጋቸው ሰላሳ ዲናር ተቀብሎ የኢትዮጵያ ህዝብን ድምፅ ለማጭበርበር ቀደም ሲል እንግዲህ ግልጽ ነው ከብርሃኑ ከዶክተር ብርሃኑ ነጋ ጋር ተናብበው ነው የሚሰሩት። አንዳርጋቸው ሚዲያው ጋር ሄደ፣ ብርሃኑ ዜማ ጋር ቆየ፣ እየተናበቡ ምን እያደረጉ ምን እየሰሩ እንደሆነ ያሳያል። ወደ ሰላሳ ዲናሩ ስመጣ መጀመሪያ አንድ በጣም የሚገርም ነገር እንመልከት። ያ አስገራሚው ነገር ከሁለት አንድ አስር ቀን ይሆናል ወይም ሁለት ሳምንት ገደማ ሊሆነው ነው ይመስለኛል አለሁ እየተደማመጥን ነው፣ ይሰማል። የፕሬዚዳንት የጠቅላይ ሚኒስትር ጽህፈት ቤት ጠቅላይ ሚኒስትር ጽህፈት ቤት አንድ ደብዳቤ አወጣ፣ ሚን አንድ መግለጫ አወጣ። ብዙ ሰው ከግምት ያስገባው አይመስለኝም፣ ያንን መግለጫ መግለጫውን ያወጡት ተደናግጠው ነው። ይሄ መረጃ ከእነሱ እጅ እንደወጣ አውቀዋል። አንዳርጋቸው ጽጌና በአብይ አህመድ መካከል የሚደረገው የሚስጥር ግንኙነት በሌላ ሰው እጅ መውደቁን አውቀዋል። ከፍተኛ ድንጋጤ ተፈጠረ። ድንጋጤውን ለመሸፈን ያወጡትን መጀመሪያ ያንን ግን በማድረግ ግን መከለል እንደማይችል የሚያረጋግጥልን እስኪ ይነቃቸው ከቻል ፕሬስ ኤጀንሲ ያወጣው አንድ ደብዳቤ ልክ የለ ነበረ ማን አሚን መግለጫ እሱን መጀመሪያ ብንመለከተው የመንግስት ዜና ነው። ኦኬ፣ በጣም ጥሩ በላፕቶፕ አይደለም የገባሁት እና በጣም ስለሚያልስ ማንበብ የሚችል ካለ እኔ ያነበዋለው። ሀብታም አትጨነቅ። ሁሉም ሰው ሀሰተኛ መረጃ በመሰራጨት ላይ መሆኑን አውቆ ተገቢውን ጥንቃቄ እንዲያደርግ ጥሪ ቀረበ ይላል። የኢትዮጵያ ኒውስ ኤጀንሲ ዜና ማለት ነው። ሚያዝያ 26 2013 ነው ይሄ ዜና የደረሰው። ህብረተሰቡ ሀሰተኛ መረጃ በመሰራጨት ላይ መሆኑን አውቆ ተገቢውን ጥንቃቄ እንዲያደርግ እና አጠራጣሪ ጥፋት የሚያስከትሉ እንቅስቃሴዎች ለህግ አስከባሪ አካላት እንዲያሳውቅ የጠቅላይ ሚኒስትር ጽህፈት ቤት አሳሰበ። የወንጀለኞች ቡድን ከቀድሞ የጠቅላይ ሚኒስትር የግል የኢሜል አድራሻ የተላከ በማስመሰል መረጃ በመጠየቅ እና ሀሰተኛ ምላሽ በመስጠት ላይ መሆናቸው ጽህፈት ቤቱ አሳውቋል። የጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ትስስር ገጹ ባወጣው መረጃ ህብረተሰቡ ከሚሰራጩ እንዲህ አይነት ሀሰተኛ መረጃዎች እንዲጠነቀቅና አጠራጣሪና ጥፋት የሚያስከትሉ እንቅስቃሴዎችን ሲመለከት ለህግ አስከባሪ አካላት እንዲያሳውቅ ጥሪ አቅርቧል ይላል ዜናው። አመሰግናለሁ ብሩክ። ያው እንደምትመለከቱት የጠቅላይ ሚኒስትሩ ኦልድ ኢሜል፣ ቀደም ሲል የነበረ የቀድሞ ኢሜል አድራሻውን ወስደው በዛ መልእክት እየተጻጻፉ ጠቅላይ ሚኒስትሩ የጻፈ ለማስመሰል እየተደረገ ያለ ጥረት አለ በሚል ነው የተገለጸው። ይሄ ከድንጋጤ መጥቶ የተሰራ ዜና ነው የነበረው። ይሄንን ዜና ከተሰራ በኋላ አልገባንም፣ መረጃው እኛ እጃችን ላይ እስከሚገባ ድረስ ምን እያሉ እንደሆነ ግልጽ አልነበረም። ግን የጠቅላይ ሚኒስትሩ የቀደም ሲል ይጠቀሙበት በግል የሚጠቀሙበት ፕራይቬትሊ የሚጻጻፉበት ኢሜል አለ። በዛ ኢሜይል ከአንዳርጋቸው ጽጌ ጋር ከሌሎች አካላት ጋር የሚያደርጓቸው በርካታ ግንኙነቶች አሉ፣ ግዙፋዊ መረጃዎች አሉ። ከነዚያ መካከል አንዳርጋቸው ጽጌ ጋር በሚስጥር የተዋዋሉበትን የሚያሳይ ነገር ነው። አንደኛው ምን አደረጉ? በሚስጥር ተዋውለው በሁለቱ መካከል አሁን ያለውን የምርጫ ሁኔታ በተመለከተ ስራ ለመስራት አብይ ከአንዳርጋች ለአንዳርጋቸው ጽጌ በአብነት አብነት የሜድሮኩ አብነት ማን ያባቱ ስም አብነት አብነት ገብረ መስቀል ከአብነት ገብረ መስቀል በቼክ የተጻፈ በሁለት ዙር 15 15 ሚሊዮን 30 ሚሊዮን ለአንዳርጋቸው እንዲከፈል ይደረጋል። አንዳርጋቸው ሰላሳ ይሁዳ ሰላሳ ዲናር ነው የተቀበለው። አንዳርጋቸው ሰላሳ ቢሊዮን ብር ተቀበለ በሁለት ዙር መቀበሉንም ያረጋግጣል። በነገራችን ላይ አንዳርጋቸው በዛው የኢሜል ልውውጥ፣ ምናልባት አይ የኢሜል ልውውጥ እኮ እንደተባለው የውሸት ሊሆን ይችላል የሚል ስሜት ሊያሳድር ይችላል። መጀመሪያ ልውውጡ ምን ይመስላል የሚለውን እኔ ከዛ ምንም የማያወላዳ መሆኑን ደግሞ በማስረጃ ቬሪፋይ ለማድረግ የሄድንበትን እኛ መረጃውን የደረሰን መረጃው ሲደርሰን ግን ዝም ብለን ከዚህ ቀደም እንዳለው መረጃ አምጥተን አልዘረግፍም። ቬሪፋይ እናደርጋለን፣ ጊዜ ወስደናል። ይሄ መረጃ ከደረሰን በኋላ ቬሪፋይ ለማድረግ ብዙ ርቀት ሄደናል። ምክንያቱም በአሁኑ ወቅት ኢሜል ልታመሳሰል ትችላለህ፣ ድምፅ ልታመሳሰል ትችላለህ፣ ከከሌ የተጻፈ ብለህ ያልተጻፈ ታመሳስላለህ። በማናቸውም ጊዜ ፐርሰናል ካራክተር ለካራክተር አሳሲኔሽን ብዙ ሲደረግ ቆይቷል። ስለዚህ እንደዛ አይነት ነገር እንዳይሆንና እንዳይፈጠር ቬሪፋይ ማድረግ ስለነበረብን ቬሪፋይ አድርገናል። መጀመሪያ ቬሪፋይ ከማድረጋችን በፊት የኢሜይል ልውውጡን የሚያሳዩ ነገሮች አሉ። ለምሳሌ የነቃቸው በቀይ በቀይ ምልክት ያደረግኩባቸው እያረግኩበት አንድ የኢሜይል ልውውጥ አለ። እሱን ዲስፕሌይ ልታደረግልን ትችላለህ። እዚህ የኢሜይል ልውውጥ ላይ እንደምናየው ሰላሳ ሚሊዮን ብሩን ለመቀበል የተፈጸመ ስምምነት መኖሩን ያሳያል። ሰላሳ ሚሊዮኑ የተቀበለበትን ምክንያት ይገልጽና በነገራችን ላይ በዚህ የኢሜይል ልውውጥ አንዳርጋቸው ጽጌ ምንድን ነው የሚለው አስራ አምስት ሚሊዮን ቀድሞ ደርሶናል። ማን ነው አስራ አምስት አስራ አምስት ሚሊዮን በሁለት ዙር ሰላሳ ሚሊዮኑ ደርሷል። ነገር ግን አሁን በፉል ካፓሲቲ የተለያየ ስራ ለመስራት ይላል። እንዳውም ምን ይላል ሳምንታዊ ዕለታዊ የሚባለውንም ፕሮግራም ጨምረን ለዚሁ ስራ ዴዲኬትድ ስለምናደርገው ማዋል ስለምንችል በአንተ በኩል ለዋላ ብይን መደረግ አለበት የምትለው ነገር ካለ ንገረኝ። አንዳንድ ማያቸውም ኮንሰርን ስላለኝ በግልም ፐርሰናልም በአካልም ብንገናኝ ጥሩ ነው። አንዳንድ ማያቸው አደጋዎች አሉ፣ እሱ ላስረዳ። ከዛ ውጪ ግን በተለይ የመራጮች ምዝገባን በተመለከተ አንዳንድ በጣም ተጽዕኖ ፈጣሪ የሆኑ ሰዎች በአንተም በኩል በሌላም በኩል ተደርገው ወደዚህ መጥተው እንዲናገሩ ማድረግም ስለሚያስፈልግ ባለሙያዎችም የተወሰኑ ጨምረን በኃይል በሙሉ ኃይል ስራ ለመስራት እንግዲህ ከዋሽንግተን ዲሲ እስከ አዲስ አበባ ያለው ኔትወርክ አሁን የሚደረገውን ዘመቻ በሙሉ ለማጠናከር የሚረዳ ስለሆነ፣ ይህንን ለማድረግ ግን ሌላ ምንም አይነት ገቢ ስለሌለን ሌላ ገቢ ማግኘት ስላልቻልን በቂ ስላልሆነ መጨመር አለበት ነው የሚለው። ከ30 ሚሊዮኑ በላይ መጨመር አለባችሁ፣ ይሄን ስራ ለመስራት ነው። ይሄ ከኢትዮጵያ ሕዝብ ጀርባ የሚፈጸም ውል ነው። ዛሬ በሚገርም ሁኔታ የህዝብ ሚዲያ ሆነ ሚል ወደ ኤንጂኦ ሲቀይሩት የህዝብ ሚዲያ ሆነ ሚል ውሸት፣ ግን ለህዝቡ እየዋሹ ነው ያሉ የህዝብን ሚዲያ ወደ ኤንጂኦ አዋጅ ልዩ የኤንጂኦ አዋጅ በሚል ከዚህ ቀደም የነበረው ውዝግብ የምታውቁት ነው። ወደዛ ነው የሄደው። ኦኬ፣ ይሄ መረጃ እንደደረሰ፣ ይህ መረጃ በምን ሊረጋገጥ ይችላል የሚለውን ነው ቀጥሎ ማየት የሚያስፈልግ። አሁን ሰላሳ ሚሊዮን ለመክፈል ልውውጥ አድርገዋል። በአንዳርጋቸውና በአብይ መካከል ስምምነት መፈጸሙን አረጋግጠናል። ይህንን ስምምነት ተከትሎ የተባለው ገንዘብ በእርግጥ ለተባለው አካል ደርሷል የሚለውን ማረጋገጥ ነበረብን። ቬሪፋይ ማድረግ ያለብን እሱ ነው። እሱ ስራ ይጠይቃል። ቬሪፋይ አድርገናል። ቬሪፋይ አድርገን ለአንዳርጋቸው ጽጌ 30 ሚሊዮን ማን ነው? አስራ አምስት ሚሊዮን አስራ አምስት ሚሊዮን በሁለት ዙር ተሰጥቶታል። የተባለውን የአስራ አምስት ሚሊዮን ብር አንዳርጋቸው ተቀብሎ ገንዘቡን ዲፖዚት ማድረጉን አረጋገጥን። ስለዚህ መጀመሪያ ደረሰኙን እንመልከት። የምትመለከቱት ነው በኢትዮጵያ ንግድ ባንክ ነው ገቢ የተደረገው። ቁጥሩን፣ የባንክ ቁጥሩን እገልጸዋለሁ። አንድ ዜሮ ዜሮ ዜሮ ሁለት አምስት ስድስት አንድ አራት አንድ ሰባት ሶስት አንድ ሰባት። እደግመዋለሁ። አንድ ዜሮ ዜሮ ዜሮ ሁለት አምስት ስድስት አራት አንድ ሰባት ሶስት አንድ ሰባት በዚህ የባንክ አድራሻ አስራ አምስት ሚሊዮን ብር በአቶ አንዳርጋቸው ጽጌ ከስር ስሙን መመልከት ይቻላል። በአቶ አንዳርጋቸው ጽጌ ተፈርሞ ዲፖዚት መደረጉን አረጋገጥን። ይህንን ካረጋገጥን በኋላ ቀጣዩ ስቴፕ ደግሞ መሄድ አለብን። በእርግጥ ይሄ የዲፖዚት ስሊፕ በደረሰኝ ብቻ የቀረ ነው ወይስ እንደተባለው ወደዚህ አካውንት ከላይ ወደ ተገለጸው አካውንት አንዳርጋቸው ጽጌ ይሄንን ከአብይ የተቀበለውን ሁለተኛ ዙሪያ የ15 ሚሊዮን ብር ክፍያ ዲፖዚት አድርጎት፣ አላስገብቶታል አላስገባውም ብለን ደግሞ አካውንቱን ማረጋገጥ ነበረብን። ስለዚህ በሌላ መንገድ ደግሞ ስቴትመንቱን እንዲወጣ አድርገን ከስቴትመንቱ ደግሞ ለማረጋገጥ ጥረት አደረግን። ይድነቃቸው ስቴትመንቱን ደግሞ አሳይልኝ። በምትመለከቱት ስቴትመንት 15 ሚሊዮን ብሩ በትክክል በተባለው ጊዜና ሰዓት ዲፖዚት መደረጉን ከባንክ ስቴትመንቱ በራሱ በዚሁ ቁጥር አገኘ። ስለዚህ በስቴትመንቱ ማረጋገጥን ባንክ ውስጥ ገቢ ሆኗል። ደረሰኙ አንዳርጋቸው ጽጌ ከነ ፊርማው ራሱ ዲፖዚት ያደረገበትን አግኝተናል። ስቴትመንቱ ላይ እና ዲፖዚት ማድረጊያ ስሊፑ ላይ ያለው የባንክ አካውንት ቁጥር ከላይ እዚህ አሁን ዲስፕሌይ ያደረግነው ትንሽ ሚኒማይዝ ልታደርገው ትችላለ ይነቃቸው አነስ ብታደርገው ከላይ የአካውንት ቁጥሩ የሚታይበታል ወይም ትንሽ ስክሮል አድርገው ወደታል በጣም ጥሩ እና ጎላ አድርገው ትንሽ የላይኛውን ክፍል ብቻ ነው አሁን የምፈልገው መጀመሪያ። በጣም ጥሩ። ትንሽ ከፍ ማድረግ ከቻልክ አሁንም በመጠኑ ቁጥሩ በደንብ ይነበባል። ስለዚህ ከላይ እዚሁ ላይ የሚለው አንድ ዜሮ ዜሮ ሁለት አምስት ስድስት አራት አንድ ሰባት ሶስት አንድ ሰባት የሚለው ቀደም ብለህ በስሊፑ ላይ ያነበብከው የአካውንት ቁጥር ነው። እንደተጠቀሰን ያለው እያንዳንዱ ሌሎችም ትራንዛክሽኖች ስላሉ በኤፕሪል ሀያ የወጣው ቼክ በቼክ ነው የተከፈለው። በቼክ ተከፍሎ ባንክ ቼክ ተከፍሎ ዲፖዚት የተደረገ መሆኑን ነው የሚያሳየው እና ይነቃቸው ወርታች ደግሞ ስክሮል አድርገው ያነቃቸው ጎል አድርገውና ቀይ ምልክት ያደረኩበትን ደግሞ አምጠው እዚህ ጋር እንደምትመለከቱት አስራ አምስት ሚሊዮን ብር ነው ኤፕሪል ሀያ ገቢ ተደርጓል። ዲፖዚት መደረጉን ይኸው የአስራ አምስት ሚሊዮን ብሩን አረጋግጠናል። ስለዚህ ምንድን ነው ያደረግነው በአብይና በአንዳርጋቸው ጽጌ መካከል ተደርጓል የተባለው የኢሜይል ልውውጥ የሚያሳየው ማስረጃ ሰዎች ወደኛ እንዲደርስ ካደረጉት በኋላ ይህ የመጣው ማስረጃ በትክክል ማስረጃ ነው ወይ፣ በትክክል ከመረጃ ባለፈ በማስረጃ መረጋገጥ ይቻላል ወይ የሚለውን ለማረጋገጥ በዚህ ርቀት ሄደን ቬሪፋይ አድርገናል። በአንዳርጋቸው ጽጌና በአብይ መካከል በሚደር- በተደረገ ግንኙነት የኢሜይል ልውውጥ ተደርጓል። የኢሜይሉ ቅድም ልድገምላችሁ ቅድም እንዳሳየዋችሁ የአብይ የፐርሰናል ኢሜሉ ምንድነው? አስቀድመው ለደንግጠው መረጃ እንደወጣ ሲያቁ። ከዚህ በላይ ሌሎች መረጃዎች እንግዲህ ፍሎውን ጠብቀው ሰዓቱን እየጠበቁ ይፋ እናደርጋቸዋለን። መጠበቅ ነው። ከዚህ በኋላ የሚመጡ ማስረጃዎች በርካታ ማስረጃዎች አሉ። ምን እየተደረገ ነው? አገሪቷ ምን አይነት አደጋ ውስጥ ነው ወድቃ ያለችው? ምን አይነት ቀውስ እየተፈጠረ ነው ያለው ያንዳርጋቸው ጽጌ ሚና በዚህ ውስጥ ምንድን ነው? የብርሃኑ ነጋ ሚና በዚህ ውስጥ ምንድን ነው? ምን እየፈጸሙ ነው? ምን እያደረጉ ነው? በኢትዮጵያ ህዝብ ላይ የሚለውን በማስረጃ እናረጋግጣለን። ስለዚህ እዚህ አሜሪካን ውስጥ ብላክ ላይፕስ ማተርስ ይላሉ። በእኛ ሀገር ገንዘብ ማተርስ ሆኗል። ባልተጠበቀ ሁኔታ ሰላሳ ሚሊዮን ብር ብቻ በመቀበል ክደት ተፈጽሟል። የኢሜይል ልውውጡን በኋላ ምናልባት ከተነጋገርን በኋላ እነዚህን ስሊፖቹን ጨምረን ይፋ ልናደርጋቸው እንችላለን። ለማንኛውም ግን በማያወላዳ በማያሻማ መንገድ አሁን የሚደረገውን ምርጫ ሳቦታጅ አድርጎ እና አብይ የሚፈልጉትን ለመፈፀም እንዲያስችሉ ከህዝብ በስተጀርባ እንዳርጋቸው ሰላሳ ሚሊዮን ብር ውል አድርጎ ስምምነት ፈጽሞ እንዲህ ያለ ተግባር እየከወነ መሆኑን በማስረጃ አረጋግጠናል። የገንዘቡ የቀረበበት ዓላማ በኢሜይል አድራሻው ላይ በዝርዝር ቀርቧል። ተመልከት። የመንግስት ሰዎች የጠቅላይ ሚኒስትር ጽህፈት ቤት ምን ብሏል? ከአስር ቀን በፊት ከኢሜይል አድራሻዬ እንደወጣ በማድረግ ብሎ ነው ያለው። አየህ፣ አሁን የደረሰኙ ባይገኝ ደረሰኙ ባንዳርጋቸው ፊርማ ተፈርሞ ዲፖዚት መደረጉን ባናረጋግጥ ከዛ በኋላ የባንክ ስቴትመንቱን አውጥተን ባናረጋግጥ እነዚህን ቬሪፊኬሽን ባናመጣ አብይ ምን ብሎ ነበር? የውሸት ነው፣ በእኔ ስም ሊጻጻፉ የሞከሩ ነው ብሎ ሊዋሽ ነበር የነበረው ማለት ነገር ግን በቃ ሚዲያ ማለት ይሄ ነው ሚናው። አረጋግጠን መዋሸት አይቻልም በማስረጃ ተረጋግጧል የሚለውን ነገር አቅርበናል። እንግዲህ ይህንን በውይይት ልናነሳው እንችላለን። ሌሎች ተጨማሪ ሀሳቦችን ኋላ እድሜያስ አስተያየት ከሰጠበት በኋላ ምንድን ነው አንድምታው? ምን ይዞ ይመጣል? በሀገራችን እንደገና በዚህ በቅርብ ጊዜ በኢዜማ ስም አንዳርጋቸው ጽጌ የደህንነት ስጋት የኢትዮጵያ የደህንነት ስጋት ብሎ ያለውን ሰምተናል እና እነዚህ ሁሉ ሲያያዙ ኢትዮጵያ አውቀውም ይሁን ሳያውቁ እያፈረሷት ያሉት እና አንዳርጋቸው ጽጌ ናቸው ወይስ ሌላ አካል ነው የሚለውንም በማስረጃ አረጋግጠን ልንወያይበት እንችላለን። አመሰግናለሁ።